እንዳንተ መጠላው ሰው የለኝ። በቃ አንተን እጠላሃለሁ። ቃሉን አልወደውም ግን እጠላሃለሁ። በቃ ቆሻሻ ነክ፣ የመጨረሻ የወንድ እንትን የሌለክ በጣም የወረድክ ዝቃጭ ማለት አንተ ስድብክ፣ ጡት፣ እምስ፣ ቂጥ፣ እንትን፣ ሽርሙጥና ምናምን እኔ በዛ ይሁን የኖርከው፣ በዛ ይሁን የተወለድከው። ራሱን ያላቅ። በጣም የምትቀፈኝ ሰውዬ፣ ወራዳ፣ ተሳድበክ የታገልክ የሚመስልክ አንተ በጣም የሰው ልክና አንትን የማታውቅ ሰውዬ። ያንተ ነው ያየው ካንተ ቁሻሻ እዚህ እዚህ ቲክቶክ ላይ የወንድ ቁሻሻ ከተባል ካንተ ነክ ካንተ ውጪ ነው ቁሻሻ ላይ እንዳንተ አይነት ቁሻሻ በህይወትም ገጥሞኛ አያውቅም። ጀብ አለም አፈርክ። ደግሞ ደሞ ክርፋታ ናውጣ በእናትህ ቤቴን አታቆሽሽ የጠነባክ ባለጌ አረ ቁሻሻ ነክ እኔ በጣም ነው መጣላክ። ውይ በስማ እንዳንተ አይነት ቁሻሻ ነው ያይቻለ አቅም ጃፒ በጣም እምጠላክ ቁሻሻ ወንዳንተ ነክ እንዴት እንደምንቅቅ እንግዲህ ነገርኩክ። በቀልዱ ሰዓት እራሱ አንተ ልጋጋ ማህይ ምንልክ ማህይምነትክን ስለማቅ ነው። ሰው እንዴት ጀርመን አገር ቁጭ ብሎ እንደዚህ የወረደ ስራ ይሰራል? እበት ካለ ስድብ ማታቅ የወንድ እንትን የሌለክ አንተ ወንድሞች እጃቸው እንጂ አፋቸው አይቀድምም። የአንተ አይነቱን ቢያገኙ እዩልክ ወንድሜ በቦክስ አንፋቆ አንፋቆ አንፋቆ ነበረ የሚለቅክ። የእንደ አንተ አይነቱን ቢያገኝ ቁጭ ብለህ ቲክታክ ላይ አፍክንና ይሄንን ልጋግህ መጎተት አይሰለችክም? አንተ አይደብርክ እንዴ? ወንድ አደለክ እንዴ? ሂድ። ግን ምን አጥቼ እኔ እበት የአንተ አይነቱን አስተዳድራለሁ ስላለ ይመስሉን የሰጠሁት? ምን አቃጠለክ ልላክልክ የቢራ አጣክ፣ ቁሻሻ አንተማ በዚህ በልቅ አፍክ ታገልክለት። አፍክን እየከፈትክ ህዝብ እየተሳደብክ ቁሻሻ። ህዝብ ከሚሳደብ አልወጣሁም። የድሬዳዋ ህዝብ ህዝብ አይሳደብም። ሰው አክባሪ፣ ብሔረሰብን አክባሪ ነው። ባለጌ ስለሆንክ አንተ መደዴ፣ አልጌ፣ ዋልጌ፣ መንገደኛ፣ ዝርክርክ የወንድ ጥግ የሌለህ ወንድነትን የማታውቅ ሽንታም ስለሆንክ፣ ሃያ አራት ሰዓት አፍህን ከፍተህ ትሳደባለህ። እናትህ ከወለደችህ ሱሪ ከታጠቅ ወንድ ከሆንክ ለምን ገብተህ አትታገልም? ግባ እንደ ወንዶቹ። ወንድ አይደለህም አንተ። ተደብቀህ አፍህን መክፈት ነው የምታውቀው። ጀርመን ተቀምጠህ ልክስክስ፣ ወይ አልተማርክ። ሰው እንዴት የሰለጠነ ሀገር ቁጭ ብሎ አይማርም? መሀይም፣ መሀይምነትህ እኮ ነው ቲክታክ ላይ ቁጭ ብሎ አፍህን የሚያስከፍትህ ቁሻሻ። ዝምባም እንዳንተ አይነት ዝምባም ደግሞ እንዴት እንደምንቅህ ሰውም አትመስለኝ። ጃፒ የምትባል ማሀይም ማሀይምነት፣ የጨለማ ጉዞ ነው። እስማ እንዳንተ የምጠላው ሰው የለም ማለት፣ ቁሻሻ ነቅ፣ ባለጌ፣ ሴትን ማዋረድ፣ ሴትን መሳደብ፣ ልጋጋ። በጣም ነው የምታስጠላኝ። እንዴት እንደምጠላክ ጃፒ ብታቅ፣ እንድትሰማ ነው እዚህ ድረስ ስነግርህ፣ እንድትሰማ ቁሻሻ። ማሀይም ስለሆንክ ሰው አትመስለኝ። በጣም ነው አንተ ለህዝብ ከየታገልከው በስድብ ማህበረሰብ እየተሳደብክ ማሀይም፣ ምን አድርገህለታል? ምን ሰጥተሃል ምን አድርጋል? እስቲ አምጣ ቁሻሻ። አንተም ስትለምን ነው የምናቅክ፣ ሰክረህ ስትንዘባዘብ የምናቅክ። ላኩለት የድሬዳዋ ልጆች ሽቲ፣ ድርያ፣ ፎጣ ምናምን ላኩለት ለጃፒ ልብስ። ለምን የወንድነት ማዕረጉን ተነጥቀሃል? ወንድ አይደለህም፣ እካካ ባለጌ፣ አልጌ። ለአንተ ከድሬዳዋ ነው ሽቲ የማስመጣልክ፣ ቆንጆ ሽቲ እስከ ፎጣው። ባለጌ ዝቃጫል ቂጥ ጡት እድሜ ዘላለምክን እንትን እንደ ተለከፍክ፣ እንዲህ አንተ ምን አቃጠለክ? ማህይም፣ ፊደል ቁጠር። የሰለጠነ ሀገር ነው የገባው ያለው ጀርመን ነው። ትምህርት ቤት ግባ፣ ተማር፣ ተማር። አንተ ማህይም፣ ጀዝባ፣ ዘገምት፣ ዘገምት ነክ፣ ባለጌ፣ ከዚህ አትወጣም። በቃ ጤነው ስራክ። ሰው እንዴት ከቂጥ ውጣ እና አስብ፣ እከጥና ከጡት ስር ያለክ ነገር ምንድን ነው? ውጣ ከዛ ውጭ የወጣ ነገር። ሰውስ አንዳንዴ እኛ ስንሳደብ እንኳን ስንራግጥ እንኳን ጥበብ ነው የሚመስለኝ ንግግርሽ የሚል ሰው አለ። አንድ ነገርክ ማይጥም እ ቅናት ሊያሳብድክ ነው። ለምን ኖራቸው ለምን ሰጡ? ነ ምን ባ ገባክ? ምን ታመጣለህ? ማነህ? ከአንተ ቁሻሻ። አረይም ቦልከ ወን ቁሻሻ ልኩልንገራዊ አዳምጥ ዬን ያልቦለኩት ይህን እበት ዝንባ እንዴት እንደምጠላክ በጣም ነው የምጠላክ። ሰው ጠልቻ አላቅም። አንተ ግን ታስጠላኛለክ። አመት ካመት ሰው እንዴት አይሻሻልም? አምናም ካቻ አምናም ያው እበት። አንተማ ታግለክ ሞታህል። መሀይም ታግለክ ሞታህል። የታጋዮቹን ስም አታጥፋ። እንዳንተ አይነት ቆሻሻ እናትና አባት ወላጅ እናትና አባት ወላጅ ሲሳደብ የሚሆን አንተ እናትም የለክ። ወልዳሬ ጣለችክ። እናት ያሳደገውማ በዚህ ልክጡት ጥቂት ሲል አይውልም። እናትም የለክ አንተ ቆሻሻ አንተ፣ እናትም የለክ የወለደችም የለችክ። አንተን የወለደች እንደው ብትኖር ራሱ ትሸማቀቃለች። አንተን የወለደች እንዴት እንደምትሸማቀቅ የወጣህበትን አስር ጊዜ ስትጠራው አስር ጊዜ ሰው እንዴት ከወጣበት ነገር እንዴ! ኧረ አንተ ያሳፍራል። በጣም ነው እኛ ሴቶቹ ለማለት ይከብደናል። ላያችን ላይ ያለው ውሽ ስትዘጋ የወንድ ለዛ የሌለክ ልጋጋ ልጋጋም ዝምባም፣ እኔ ወንድም አትመስለኝ አንተ። ከወንዶች እኩል ቁጭ ብለክ ይሄንን መከረኛ ጎርደን ጠርሙስ መልሶ ነው አሉ እዛ ጀርመን የሚሰጣቸው። አንድ ቀን ከገዙ ከዛ በኋላ ጠርሙስ እየመለሱ ነው አሉ የሚያመጡት። እሱን እየጠጣክ ብቻ አፍ መክፈት ዝምብክን እሺ ማለት አይደብርክም? እበት እኛ ባለንበት ሀገር እንኳን ተከብረና ምንኖረው ቆርቆሮ። ተማሪ ደሆነ አጫጭር ኮርስ ውሰድና ውጣና ስራ አትበሳበስ። እርምጥምጥ፣ የወንድ እርምጥምጥ እንዴት እንደምታስጠላኝ እኔማ ዝምባብ ቦልከዋነው ፌ ይሄን ያህል ከሰማይ ይበቃል። ቆሻሻ ተልካሻ፣ ለእንዳንተ አይነቱ በዚህ ልክ እራሱ አፌን ስከፍት ወንድሞች ቢሰሙኝ እንዴት እንደምሸማቀቅ ያንተ አይነቱን ስንቱን እንደሚያንከባልል ወንድሜን ብታየው እበት ደህና አድርጎ በቦክስ አንፏቆ አንፏቆ ይለቅክ ነበር። አንተ ቢያገኝ ክርፋታ፣ ተደብቀ ገብተህ ተደብቀ የምትወጣ እኛ በፊት ለፊት በኢትዮጵያ ኤርላይንስ ነው የምንገባው። ስንገባ ስንወጣ ክብራችንን ጠብቀን፣ ማህበረሰብ አክብረን፣ ህዝብ አክብረን ማህበረሰብ አክብረን ህዝብ አክብረን ያደግኩበትን ማህበረሰብ አስከብሬ፣ ቁሻሻ። እኔ ከድሬዳዋ ህዝብ ነው የወጣሁት ከጀግናው ህዝብ ከወርቁ ህዝብ ኢትዮጵያ ከሚታይበት ከትንሿ ኢትዮጵያ ከድሬዷ ነው የወጣሁት፣ ዳር እስከ ዳር ፍቅር ብቻ ተከባብሮ ከሚኖርበት። በጣም ነው የጠቀምከው አንተ ለህዝብክ፣ ቁጭ ብለካ አፍክን ስለከፈትክ ስለተሳደብክለት፣ ታገልክለት። ቁሻሻ አንድ በእውቀት አውራ ቢሉክ አንድ በአንቀጽ ጠቅሰ የምታወራው ነገር የለም መሀይም መሀይም ድልብ ማሃይብ ከብት እንደ ምን አይነት ባለጌ ነው? ዝተት ተጣጠብ የሆነ ሰውማት የምትሸት ይመስለኛል። ጀርመን ቁጭ ብለ የሆነ የምትሸት ሰውዬ ትመስለኛለህ። ስምንት ዘመን አንድ ጥቁር ኮፍያ አድርገ ቀይር፣ ተንቀሳቀስ፣ ውጣና ስራ። ምለከሴት ጋ ቁጭ ብለ አፍ መክፈት ምናብ ገባ። አንተ በኛ ገንዘብ ማናችሁ? ማንን ታዛላችሁ? ማንን ታዛለክ? የለህም፣ የለህም። በቃ ከሌለ አድበክ መቀመጥ ነው። እጅ ንጥፍጥፍ አድርገት ካለው ሰው ኩሎተክ ማውራት ባለጌ ላለመሰዳደብ አፍ ላለመከፋፈት ነው ዝም የምንለው፣ የሚቆጣ ቤተሰብ ስላለ ቤተሰብ ላለማስነካት። ግማታ የታ በማንን ታውቃለህ አንተ ቆሻሻ ባለጌ! እንዴት እኔማ በስመ አብ። አንድ ነገር እኮ የማያምረኝ በቀልድ እራሱ የምሰድበው ስድብ እኮ የለችም አንተ ጀዝባ መሀይም ነው የምለው። እንዲሁ ይታየኛል መሀይም መሆኑ ጋይስ እንዲሁም የሚታየ ልጅ ደደብ ማሃይም እንደሆነ ይሄ ልጅ ነው። እንደው እኔ ሌሎቹን እኮ በስተት እንኳን አልናገርም። ስንት የሚሳደብ ሰው አለ በቲክቶክ ላይ። ይሄ ግን በቃ ኦሪጂናል ቲፒካል ማሃይም እንደሆነ አውቃለሁ። በቃ ማሃይም የማሃይም ጥግ እንደሆነ። ቁሻሻ ምን አባት እፈልጋለሁ። እኔና ቤታን ጥምድ አድርገህ ይዘከናል። እልህ አለብክ። ንቃክ። መልስ አትሰጥክም። ቤታዬ ትዝም አትላት። ቁሻሻ ዝምባ